መውጣት ዘሎ እንደ መግባት ቀላል አይደለም። አወል አርባ አወጁም የአፋር ሚሊሻዎች በህወሓት ሰራዊት ላይ መልሶ ማጥቃት ከፈቱም። ትናንት ምሽት የተጀመረው ግጭት ዛሬም ተባብሶ ቀጥሏል። ደብረ ጽዮን ወደ አስመራ ሸሹም። የጀነራሉ መኖሪያ ቤት በታጣቂዎች ተከቧል። አፋር ላይ ጦርነት የለኮሱት ጀነራል ፍሳ ማንጁስ ቤት መካበቡ ሲሰማ ሊቀመንበሩ ዶክተር ደብረ ጽዮን ደግሞ ከኢሳያስ አፈወርቂ ጋር ለመምከር ወደ ኤርትራ ማቅናታቸው ተሰምቷል። አዲስ የተመረቀው ሰራዊት በመላ አገሪቱ ሊሰማራ ነው። ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ ጸረ ሽብር ኮማንዶ ኃይሎችን ልታሰማራ መሆኑ ተሰምቷል። የአፋር ክልል ሰብሮ በመግባት ስድስት ቀበሌዎችን በኃይል የተቆጣጠረው የህወሓት ኃይል ያላሰበው መከላከል ገጥሞታል አልተባለም። የአምና ሞኝ ዘንድሮም ደገመኝ ያሉት የአፋሩ ፕሬዚዳንት አወል አርባ የጸጥታ ኃይላቸው የህወሓትን ታጣቂ ኃይል እንዲመክትና ከድንበሩ እንዲያስወጣ ማዘዛቸው ግጭቱ አድማሱን እንዳያሰፋ ስጋት ፈጥሯል። ወዲህ ደግሞ መቀሌ ላይ የሰራዊቱ ዋና አዛዥ መኖሪያ ቤት በታጣቂዎች መከበቡ በተሰማ ቅጽበት ደብረጽዮን አስመራ የመገኘታቸው ጉዳይ አነጋጋሪ ሆኗል። ከሊቀመንበሩ የአስመራ ጉዞ ጋር ተያይዞ የተሰሙ ጥብቅ መረጃዎችን ጨምረን ፌዴራል ፖሊስ አዲስ ያስመረቃቸውን ልዩ ጸረ ሽብር ኮማንዶ ለማሰማራት ወስኝ ያለው ያለበትን አስገራሚ መረጃ ክለን ወደ እናንተ ልናደርስ ወደናል። ሰላም ቻናሉን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ትናንት ምሽት በአፋር የፈነደ የህዋትና የትግራይ ሰላም ኃይሎች ጦርነት የአፋር ባለሥልጣናትን አስቆጥቷል። ያለ ክልሉ መንግስት ፍቃድና እውቅና ድንበር ጥሶ የገባው የህዋት ጦር ስድስት የአፋር ቀበሌዎችን በኃይል መቆጣጠሩን ተከትሎ የክልሉ ፕሬዚዳንት አዋል አርባ የጸጥታ ኃይላቸው ድንበሩን እንዲያስጠብቅ ማዘዛቸው ተሰምቷል። ትናንት ምሽት የአፋር ክልላዊ መንግሥት የህዋት ቡድን ወደ ክልሉ ወሰን ውስጥ በመግባት ስድስት መንደሮች በጉልበት ተቆጣጥሮብኛል ሲል ይፋ ማድረጉ የሚታወስ ሲሆን የክልሉ ኮሚዩኒኬሽን ቢሮ ባወጣው መግለጫ ቡድኑ ንጹሃንን በሞርተርና በዙ 23 መደብደቡም ገልጾ ነበር። መግለጫው አያይዞም በአፋር ክልል በዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ዋራና ሚልኪ በሚባሉ ልዩ አካባቢዎች የህዋት ቡድን ወሰን ተሻግሮ መግባቱንና ከምሽቱ አንድ ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ ጥቃት መክፈቱ የገለጸው የአወል አርባ መንግስት የአፋር ሽማግሌዎች የቡድኑ ታጣቂዎች እንዲመለሱ ቢማጸኑም ታጣቂዎቹ ሳይቀበሏቸው በመቅረታቸው ግጭት መከተሉ መግለጫው ዘርዝሯል። ህዋት እስካሁን በአፋር ክልል ኮሚኒኬሽን ቢሮ በኩል ስለቀረበው ክስ ምላሽ ባይሰጥም የአፋር ክልል መንግስት ግን ሚሊሻ ሰራዊቱን በማሰማራት ለህወሓት ትንኮሳ ተገቢውን አጸፋ መስጠት መጀመሩ ተነግሯል። ከሶስት አመት በፊት በተካሄደው ጦርነት በህዋት ሰራዊት ተደጋጋሚ ጥቃት የደረሰባቸውና ከሰላም ስምምነቱ ወዲህ በርካታ ታጣቂ ሲያሰለጥኑ የነበሩት ፕሬዚዳንት አወል አርባ ለህዋት ወራሪ ኃይል መውጣት ዘሎ እንደ መግባት ቀላል አለመሆኑን ማሳየት ያስፈልጋል ማለታቸውን የጠቀሱት ምንጮች እንዳመለከቱት ከሆነ ሚሊሻ ጦሩ ድንበር ጥሶ የገባውን ኃይል እንዲመከት አስቸኳይ ትእዛዝ ተሰጥቶታል ብለዋል። አሁን ከስፍራው በተሰማ መረጃ የአፋር ክልል ሚሊሻዎች ወደ ክልላቸው ሰብረው በገቡ የህዋት ታጣቂዎች ላይ የመልሶ ማጥቃት መክፈታቸው የተሰማ ሲሆን ሚሊሻዎቹ ወደ ግንባር ሲንቀሳቀሱ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ ተሰራጭቷል። ሰሜን ኢትዮጵያ ላይ በሰውና በንብረት ላይ ከፍተኛ ውድመት ያደረሰውን ጦርነት ያስቆመው በፌዴራል መንግስትና በዋት መካከል ፕሪቶሪያ፣ ደቡብ አፍሪካ ላይ የተደረሰው ስምምነት ሶስት አመት የደፈነው ባሳለፍነው እሁድ ነው። ጦርነቱ ባደቀቃቸው አካባቢዎች የተከሰተው ግጭትና ወታደር እንቅስቃሴ ወደ ለየለት ጦርነት ይገባ ይሆን የሚለውና ኢትዮጵያስ ዳግም ጦርነት የሚያስተናግድ አቅም አላት ወይ የሚሉት ጥያቄዎች ግን አሁንም ምላሽ የሚፈልጉ ሆነው ቀጥለዋል። በዚሁ ወደ ተከታዩ መረጃ ስናልፍ ደብረ ጽዮን ወደ አስመራ መሸሻቸው እየተነገረ ይገኛል። አፋር ላይ ጦርነት የለኮሱት የታዋቂው የህወሓት ጦር አዛዥ ጀነራል ፍሳ ማንጁስ መኖሪያ ቤት በታጣቂዎች መከበቡ በተሰማ ቅጽበት የቡድኑ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደግሞ ከኢሳያስ አፈወርቂ ጋር ለመምከር ወደ ኤርትራ ማቅናታቸውን የሚያመለክቱ መረጃዎች በስፋት እየወጡ ናቸው። በመቀለ ከተማ የሚገኝ የጀነራል ፍሳ ማንጁስ መኖሪያ ቤት መከበቡ ተሰምቷል። በመቀለ ዩኒቨርሲቲ የሚማሩና ባለፈው ጦርነት ላይ ተሳትፎ የነበራቸው የቲዲኤፍ ሰራዊት አባላት አሁን በአፋር ተኩስ የከፈተውን ጨምሮ ከፌዴራል መንግስቱ ጋር ጦርነት ውስጥ ለመግባት እያሟሟቀ የሚገኘ የህወሓት ታጣቂ ጥያቄዎች በበላይነት እየመሩ የሚገኙትን የፍሳ ማንጁስ መኖሪያ ቤት ከበው ሰራዊታቸው የጀመረውን ጦርነት በአስቸኳይ እንዲያቆምና የአክቲቭ ታጣቂ ተማሪዎች ደሞዝ እንዲከፍል አሳስበውታል የተባለ ሲሆን ጀኔራሉ ከፍተኛ ስጋት ውስጥ እንደሚገኝና ይህ መረጃ እስከተሰራበት ሰዓት ድረስ ከቤቱ እንዳልወጣ ከታማኝ የመቀለ ምንጮች ያገኘ ነው መረጃ ያስረዳል። በዚህም ማለት ታዲያ ሊቀመንበሩ ደብረ ጽዮን ወደ አስመራ ማምራታቸውም ተሰምቷል። የህዋቱ ደብረ ጽዮን ገብረ ሚካኤል የኢሳያስን ተልዕኮ በመቀበል በአፋር ክልል ላይ ታጣቂዎቹ ጦርነት እንዲከፍቱ ትእዛዝ በመስጠት አስመራ ከትመዋል ሲሉ የመረጃው ምንጮች አመላክተ ተዋል። ደብረ ጽዮን የህወሓትን ወጣት ለሻእቢያ ተልእኮ ማስፈጸሚያ አድርጎ ለዳግም እልቂት ሊዳርገው ከኢሳያስ ጋር በአስመራ ቤተ መንግስት ቁጭ ብሎ እየሩለተ ይገኛልም ነው የተባለው። ያኔ በትግራይ ትግርኛ የነመለስ ያልተሳካ ሀሳቤ ኤርትራ እንድትገነጠል አደረጉም፣ ኢትዮጵያን ካለ ባህር በር አስቀሯት ሲሉ የሚቆጩት አስተያየት ሰጪዎች ሀሳባቸውን ቀጠል ሲያደርጉ ዛሬ ላይ ጠያቂ የኢትዮጵያ መንግስትና ህዝብ ሲመጣ በቅርቡ ቀይ ባህር እንደሚነጠቅ የገባው ሻዕቢያ በጽምዶ ስም የትግራይን ወጣት በባንዳነት ሊያስፈርጅ የሚችል የዳግም ክደት ተግባሩ እየፈጸመ ይገኛል ሲሉ ማክለዋል። ይህን የኢትዮጵያውያን የዘመናት ጥያቄ የሆነውን የርስት ማስመለስ የህልውና ትግል ለማደናቀፍ ከዋት ጋር አብሮ የሚሰለፍና የሻዕቢያ ጉዳይ አስፈጻሚ የ ሚሆን ካለ በኢትዮጵያውያን ዘንድ እንደ ጠላት ተቆጥሮ ስሙ በጥቁር መዝገብ ላይ ሊሰፍር እና እርምጃ ሊወሰድበት ይገባል የሚሉት አስተያየት ሰጪዎች አካል በማድረግም ህወት በአፋር ህዝብ ላይ የከፈተው ትንኮሳም የዚሁ ሻቢያን የመታደግ አካል ነው ሲሉ አብራርተዋል። የህወቱ መሪ ደብረ ጽዮን ገብረ ሚካኤል በአሁኑ ሰዓት አስመራ እንደሚገኝ ከታማኝ ምንጮች አረጋግጠናል ያሉት የመረጃው ባለቤቶች እንደሚሉት ከሆነ ታዲያ ህዋት በአፋር በኩል የከፈተው ጥቃትም ደብረ ጽዮን ገብረ ሚካኤልና አንጃዎቹ አስመራ መግባታቸው ከተረጋገጠ በኋላ የተከፈተ ጥቃት እንደሆነ ነው የተገለጸው። ህዋት ከዚህ በኋላ የሚያደርጋቸው ማንኛውም እንቅስቃሴዎች በሻቢያ በኩል ብቻ ተወስነው በእነ ደብረ ጽዮን አዛዥነት በምግብ ኃይልና ጆን መሪድ ባሉ ባህላዊ ጀነራሎች በኩል ተፈጻሚ እንደሚሆን ይገመታል የሚሉት የመረጃው ምንጮች የአፋር ሚሊሻ የጀመረው የመከላከል ስራ መከላከያ ሰራዊት እንዳይገባበት ተፈርቶ ያላሉ ሲሆን አሁን የሚሆነውን ቆም ብሎ መመልከት አስፈላጊ ነው ሲሉም አክለው ገልጸዋል። በቀጣይ መረጃ ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ ጸረ ሽብር ኮማንዶ ኃይሎች ልታሰማራ ነው ተባለም። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ ጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መደረሱን የኢትዮጵያ ፌዴራል ፖሊስ አስታወቀም። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የቅድ አፈጻጸም አጠቃላይ ግምገማ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 አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ የራዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን አመልክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም አለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን እለበለት ተከታትለን በትኩስ ይዘ እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ተሰፉ ዘንድ አክብሮታዊ ግብዣችን ነው